ያዩታል ብዙ አክቲቭ አይደሉም። ፎቶ ምናምን ምናምን ያዩታል። በደንብ ነው የሚከታተሉ። ሰው እሷን መጠየቅ ይፈልጋል። ሁለተኛ ደግሞ ለሕዝቡ ነገር ሁለት ሶስት ምናምን ነገር የዴዚ ነገር ስላነሱ ማለት ነው። አንደኛ ወረቀት ከእሷ ለማግኘት ፈልጎ ነው። ሁለተኛ ደግሞ አሜሪካ እንድታመጣ ፈልጎ ነው። ሶስተኛ ደግሞ ለገንዘባ ፈልጎ ነው። ኔትራል ፔፐር ወረቀት አለ ገባሽ? የአንደኛ ወረቀት ፈልጎ ነው የቀረባት። ይህን የሚሉት ሰዎች ናቸው አይደል? ሁለተኛ አሜሪካ ለምን ሰዎች ናቸው የሚሉት። ዴዚ ግን ይሄንን አምና አንተ ላይ ተለውጣብሃለች። ኦነቨር ለእሱ ላስረዳን ያልኩት እንጂ ለዲዚ እኮ አላለ እኮ። ማለት ሰው እናንተን ለመለከት በጣም ብዙ ነገር ሊን ይችላል። እሷ ምንም አይነት ነገር ገንዘብ ሰተሽ ታውቂያለሽ ወይ ጠይቂያታለሁ። ቅድም ለምን ሀቢባ ለምንድን ነው ማትመክሪያት ከይማት ያት አንቺ ሴት ልጅ አለሽ ወይ አይደለ ምናምን እያሉኝ ኮመንት ላይ ምን አልኳትኝ? አንቺ ገንዘብ እኔ የምመክረው ሴቶችን ወንድ ልጅ ለገንዘብ ብሎ የቀረባት ገንዘብ የሚጠይቃችሁ ወንድ ራቁ እያልኩ ነው የምመክረው። ማያከብራችሁ የማይወዳችሁን እንግዲህም፣ አንድ ሰው ይወደኛል ይወደኝም በምንም ታላቅ አልችልም ሱ ፈጣሪ ብቻ ነው የሚያውቀው። ግን ማያከብርሽ ከሆነ አንድ ወንድ ገንዘብ የሚጠይቅሽ ከሆነ አብረሽ እንዳትሆን እያልኩ ስለምመክር በዛ ስለሆነን የምታወቀው ቲክቶክ ላይ። አንቺ ሰው ሌሎች ሴቶችን ትመክር የለ ወይ? ተይ ብለሽ ለምናት መክንያትም አሉ ሶ ሲሚን ታይምላት ማያከብራት ከሆነ ና ገንዘብ የሚጠይቃት ከሆነ ነው አልኩኝ። ና ጠየኳት። ያከብረኛል ገንዘብ አልሰጠውም፣ ሰጥቼው አላውቅም። ጊፍት ነው ሰጥቼው ቀው ሁሉ ገንዘብ ሰጥቸዋል አቅም ማለት ስለዚህ ሪሌሽንሽ ናችሁ የእናንተ ግንኙነት በገንዘብ ላይ የተመሰረተ ካልሆነ አቢበ አንድ ነገር ስንጨልልሽ በገንዘብ ጉዳይ እኔና ዴዚ ተነጋግረን አላት ገባሽ ምክንያቱም እሷ ያለችበት ጥሩ ሀገር ኦፍኮርስ እንደ ስዊዘርላንድ ባይሆንም ጥሩ ሀገር ነው ሀገር ግን ደዛ ምባ ነገር እስከፈለግከው ድረስ አመት መማር ትችላለ መንግስትም እንደ አባት እንደሚያት ሆኖ እንትን ያረጋል

ብዙ ፈልጋሉ። ድሪንክ አለሽ ታውቂያለሽ። አንበሳ ሀፍ ነው፣ አምሳ አምሳ። አሁን አሁን መመለስ ይችላል። አሁን ችግር ኖሮኝ ችግር ችግር

ጊፍት ልሰጣ ብትኩም በአንበሳ ስላትን ነው፣ በካሽ ነው ወይም በፔፓል ይመልስላታል። ሰው አያገባም ናት እና ለዛ ነው ሀቢባ የወይዘሮ እንትናን ጥያቄዎች እሷ ስትመጣ ለእሷ ላይ እነዚህ ሶስት ጥያቄዎች ለማን ነው ከማን የመጡት? ያ ወረቀት ፈልጎ ነው አሜሪካን ለመሄድ ፈልጎ ነው እና ብር ፈልጎ ነው። እነዚህ ሶስት ጥያቄዎች አንተ ለእናትየው የምጠይቀው ጥያቄ ነው። ይሄ ነው ነው። እናዚሁ ሶስት ላይ ላይ ያወራችው ነው። እዙ ደግሞ ሳሳ። ስለዚህ አንተ ጥያቄዎች ለእናትየው ሌላ ጥያቄ ስለ ሷን ጥያቄዎች እኮ ሲመጣ እናትየው ስትመጣ ለእሷ ጥያቄዎች አሉ።

እንዴት ነው የሚታወቀው? የሰው ልጅ ወደፊት እንደሚሳካና ህይወቱ እንደማይሳካ ቀድመን የምናውቀው እንዴት ነው? እንዴት እናውቃለን? ይህ ሰው እንደሚሆነን እና እንደማይሆነን አሁን እሷ እንድትረዳቱ የማይሆንበትን ምክንያት ምክንያታዊ ሁኑና፣ ይሄ ሰው ለአንቺ አይሆንም በዚህ በዚህ ምክንያት በሏት። ምክንያታዊ ሁኑ ውስጥ አሁን እኔ በምን ያስታውቃል? ይሄማ ያስታውቃል ብቻ እንዴት ሰላም ናችሁ። አለያለንለን አለን እኔ እኮ ድጋሚ ሶሻል ሚዲያ ላይ መጥተው እራሳቸውን ፕሩፍ አለባቸው ብዬ አላምንም። በውስጥ ይህን ችግርና የሚፈታው ሰው ከሌለ እኛ የዴዚን የምታክል ልጅ አሳድገናል። እጻ ልጅ ያላችሁ ልጆች ስለ እነዚህ ልጆች እንዲህ ነው ብሎ ውጭ ሀገር ልጅ በእነ ዴዚ እድሜ ያሳደገ እናቶች ከሌለ አንደርስታንድ ሊያደረግ የሚችል ማንም ሰው የለም። ሮሚ አንዴ ልንገርሽ፣ ዴዚ ኢንስትግራም ላይ ጽፋልኝ፣ ሀቢባ ፕሊስ ላይቭሽ ላይ ልምጣ እንድትሰሚኝ ይፈልጋለሁ ብላ ይመጣል። ኖ ኖ፣ አንችም ማለት አይደለም ነው፣ ለእነሱ ነው። አንች ሀይሉሽ አድርገሻል እያልኩ አይደለም፣ ለእነ ዴዚ ነው ምነግራቸው፣ ለሁለቱ። ዴዚ ምንድን ነው መሰለሽ ምልሽ እኛ በአንቺ እድሜ ልጆች አለን፣ እናቶች እንረዳሻለን። እኔ እናትሽን ዲስሪስፔክት አላረኳትም፣ መሆን ያለበትም እኔ፣ አንቺን የሚያክል ልጅ አለችኝ፣ በአንድ እድሜ የምትበልጥ ሀያ ሁለት ዓመት ነው እድሜዋ። ታውቂያለሽ፣ ምናልባት ካዳመጥሽ ልጄን እዚህ ሀገር ዴትራይቱ ሬፐር ሽኔቨር ቴልሚ ዋን ይር ሀይድ አርጋ ሰማው፣ በምሰማው ሰዓት ሀይድ አርጌ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 እናቷ ካሳደገቻት ማለት ነው። ነገር ግን የጨዋ ልጆች እንኳን ሆነው በቤተ ክርስቲያን በምን ማነር ተደርጎ ያደጉ ልጆች በፋይሬጅ የሚናገሩት ነው ያልኩት። በፐብሊክ ነው እናቶቻቸው ዲስርስፔክት ሪስፔክት የሚያደርጉት ፖሊስ የሚጠሩት አደለም። እንደዚህ የሀያ ምናምን አመት ልጅ ሆና ሀያ አንድ ሆና አደለም ሀያ አስራ ስምንት አመት በሞላቸው በማግስቱ ፓስፖርቴ ሜንስ ብሎ ፖሊስ የጠሩ አበሻ እናት ላይ ብዙ አሉ። ይች ልጅ በጣም ዲሰንት ልጅ ናት። እናቷን እንኳን አትናገሩብኝ፣ እናቴን ነው የምትለው። እብን አልተሳደበችም፣ ግን ያላትን ጭንቀት ያላትን እንትን ነው። አሞራውን ቢሆን እንደ ገርል ፍሬንድ ያወራችሁን ለመሰለሽ። በዚህ እድሜ እኔም በወር በእሷኤድ ቤተሰቦችሽ ለራስሽ ብለው ሲያረቁ ሀያ አምስት አመት፣ ሀያ ስድስት ሲሆንሽ ይገባሻል። አሁን የሚደረገው ለእነሱ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 አንቺ እንድትፈልግ ይሳካልሻል። ነገር ግን በዚህ እድሜ ለቀው የራሳቸውን ላይፍ ስታየው እኔ ልጄ ዩኒቨርሲቲ ወታ ስትሄድ አትሂጂ ብኝ ብዬ ነው ያልኳት። ለምን ሀቢባሙች ነው ምን አይስቱ ሀር ሳውና የሚሄደው ከእሷ ጋ ነው፣ ሽራ የሚጠጣው ከእሷ ጋ ነው፣ ወክም ማድረገው ከእሷ ጋ ነው። እና ልጄ ዩኒቨርሲቲ ሊሄድ ነው ስትለኝ ሞት ነው የመሰለኝ። እና እዚህ ሀገር ኮርሶች አለ፣ ለምን እዚህ ሳይኮሎጂ አትማሪም ስላት እነሱ ኤቲክ በሆነ ማግስት ማደር አይፈልግ።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 ይሄን ነገር ሲወጡ ካላዩት ልጅ አሁን በምን ተረዳት? ለቅቄ ስላየችው ነው። ይች ልጅ በራሷ ወክና በራሷ ወስና ይሄ ልጅ ደግሞ እግዚአብሔር ነው የምልሽ። ብዙ ባል ቀርበው ሚዲያ ላይ የዋለው እግዚአብሔር ክፋት ያለው የሚጠጣ ብርጭቆ ይዞ ሲጋራ እየጠጡ እብድብድ የሚጫወቱ በሱ እድሜ እዚህ ቲክቶክ ላይ አሉ። ይሄ ልጅ ግን ማቁ የሚያስጠላ ማነር የሚታይበት ልጅ አይደለም። ዋልጅ ነው። ግን እሱን ዘረኛ ለማስመሰብ በልጅነቱ እንደዚህ አነበበ ምናምን ቤሪ ባረስ ለስሙ ልጅ አለን የሚሉ ቀንድ ያበቀሉ እንደኔ ወጥተው ስለሱ ሲናገሩ ማየት በጣም ያሳፍናል። እኔ ስትረሶኛ ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈ አንቺማ ልጅሻለችልኝ ነበር ድሮ ሰው በመሰብሰብ እታወቃለሁ